ሰላም ተናስተለን የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ ከጣና ቴሌቪዥን የግንቦት 28 ቀን 2017 ዓ.ም የምሽት ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለው በቅድሚያም አርዕስቶችን አስቀድ የብልጽግናው አገዛዝ ክረምቱ ሳይገባ ሁለት ወሳኝ ስራዎችን ማከናወን አለብህ ብሎ ከፍተኛ ዘመቻ ከፍቷል ይህን የተረዳው የአማራ ፋኖ በበኩሉ የብልጽግናውን እያንዳንዱን እቅድ እያመከነና ወታደራዊ የበላይነቱን እያስጠበቀ ይገኛል በፋኖ ብርቱ ክንድ የተነሳ በአራት ከተሞች የተጠሩት የብልጽግና ሰልፎች ተሰርዘዋል በየትኞቹ ከተሞች የተጠሩ ሰልፎች ተሰረዙ ደባርቅና ዳባት ላይ የሆነው ምንድን ነው? የሚሉትን ጨምሮ የፋኖ መሪው ያደረሰንን መረጃ እናስደምጣችኋለን። ይህ የአማራ ህዝብ አስቸጋሪውን የትጥቅ ትግል ከጎናችን ሆኖ እየደገፈን ያለው በእኛ በልጆቹ እምነትና ተስፋ ስላለው ነው። ይህን የተናገረው ታላቁ አርበኛ መከተው ማሞ ነው። አርበኛው የሚመራው ግዙፉ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በብርቱ ክንዳቸው የአማራን ክብር የሚያስጠብቅ ተጋድሎ ያደረጉትን የሰራዊቱን አባላት ሸልሟል። በዚህ ዙሪያ የተሰማውን ዝርዝር መረጃ እናስደምጣችኋለን። ህወሓት እንደ ፈልፈል የሰው ድንበር እየቆፈረ ማለፉን ተያይዞታል። እንደፈለገ መውጣትና መግባት በማይከለከልበት የሰሜኑ የአማራ ክልል ገብቶ ሰዎችን አፍኖ እየወሰደ ነው። ኮረም ላይ የሆነውን በዜናችን ልናስደምጣችሁ አሰናድተነዋል። ትሰሙታላችሁ። የአማራ ፋኖ በአማራ ህዝብ ያልታሰበ ጥያቄ እንዲቀርብበት ያስገደደ ነገር ተፈጥሯል። ፋኖ በበኩሉ ለዚህ ያበቃ ነው፣ እኛንን ይህንን ጊዜ በመግባባትና በመነጋገር በመሪዎች መካከል ያለውን ችግር ፈተን አማራን የሚመጥን ድል ይዘን እንመለሳለን ብለዋል። ጉዳዩ ምንድን ነው? የፋኖ መሪ ውስጥ በዚህ ጉዳይ ለጣና ቴሌቪዥን ምን ምላሽ ሰጠ? ዜናችን ዝርዝር ይዞበታል። ሰዓቱን ጠብቆ ይቀርባል። የአማራን ባህልና ታሪክ ለማጥፋት ዘፋኞቻቸውን መበተን አለብን ይላል ከወይዘሮ አዳነች አበቤ ቢሮ የወጣው ጥብቅ መረጃ። ከዓመታት በፊት አረንጓዴ፣ ቢጫ፣ ቀይ ቀለም ያለው የአበሻ ቀሚስ አልለብስም ብለው የወረወሩት ወይዘሮ አዳነች ዛሬ ደግሞ የአማራን ዘፋኞች ወደ እስር ቤት እየወረወሩ ነው። የድምፃዊ መብሬ መንግስት የእስር ተራ እስር አይደለም የሚሉት ምንጫችን በጥብቅ ምስጢር የተያያዘውን የብልጽግናውን እቅድ ነግረውናል። በዜናችን እንድትሰሙት አሰናርተነዋል። እናስደምጣችኋለን። ታላቅ ሕዝባዊ ውይይት ጣና ቴሌቪዥን የአማራ ህዝብ የህልውና ትግልና የመገናኛ ብዙኃን ሚና በሚል ርዕስ የሕዝባዊ ውይይት መርሃ ግብር አዘጋጅቷል። ሁላችሁም ተጋብዛችኋል። የውይይት ቀን የፊታችን ቅዳሜ ጁን 7 2025 ሰዓት 1 ፒኤም ኢስት፣ በኢትዮጵያ ከምሽቱ 2 ሰዓት ጀምሮ ውይይቱ ይካሄዳል። ውይይቱ በዙም የሚካሄድ ሲሆን የመግቢያ አይዲ 264 853 4835 ፓስኮድ 089972 ጣና ቴሌቪዥን ከሐቅ ጋር። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። ቀዳሚ ወዳደረግነው ዘገባችን አለፍን። በአራት ከተሞች የተጠራውን ሰልፍ አስቀርተነዋል ፋኖ የብልጽግናው አገዛዝ የደረሰበትን የፖለቲካ ኪሳራ ለማስቀየርና ክረምቱ ከመግባቱ በፊትም የፋኖን ኃይል ለማዳከም ያደርገው ጥረት እንዳልተሳካለት የፋኖ መሪው ተናገረ። የአማራ ፋኖ ጎንደር ጠቅላይ ግዛት ሕዝብ ባለፉት 24 ሰዓታት በማዕከላዊ ጎንደር ቀጠና ብርቱ ውጊያ ማድረጉና ድል መቀዳጀቱ ይታወቃል። ይህንን ተከትሎም በታላቋ መናገሻ ጎንደር ከተማን ጨምሮ በድምሩ በአራት ከተሞች የብልጽግና አገዛዝ የጠራው አስገዳጅ ሰልፍ እንዲሰረዝ ማድረጉን የዙ ቃል አቀባይ አርበኛ ኪሮቬል ጎቤ ተናግሯል። የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ ባለፉት 24 ሰዓታት በማዕከላዊ ጎንደር ቀጠና ብርቱ ውጊያ ማድረጉንና ድል መቀዳጀቱ ይታወቃል። ይህን ተከትሎም በታላቋ መናገሻ ጎንደር ከተማን ጨምሮ በድምሩ በአራት ከተሞች የብልጽግና አገዛዝ የጠራው አስገዳጅ ሰልፍ እንዲሰረዝ ማድረጉን የዙ ቃል አቀባይ አርበኛ ኪሮቬል ጎቤ ተናግሯል። አርበኛ ኪሮቤል ጎቤ ለጣና ቴሌቪዥን ባደረሰው የውጊያ ውሎ መረጃው እንደገለጸው ማክሰኝት፣ ቆላ ድባ፣ ጠዳና፣ ጎንደር ከተማ ላይ ብልጽግና ሊያካሂዱ የነበረው አስገዳጅ ህዝባዊ የድጋፍ ሰልፍ የተሰረዘው ፋኖ ባደረሰበት ምት የተነሳ መሆኑን አስታውቋል። በተለይም የአስገዳጁ የድጋፍ ሰልፍ አስተባባሪዎች ላይ የተወሰደው የማያዳግም እርምጃ ሰልፉ ለመሰረዙ ዋናው ምክንያት መሆኑን አርበኛ ኪሮቤል ጎቤ ጨምሮ ገልጿል። አመሰግናለሁ። እንግዲህ መንግስት የደረሰበት የፖለቲካ ችግር ለማካካስ ኮሪደር ልማት በሚል ጉብኝትና መረቃት እና የሚሉ ነገሮችን እንደ ሽፋን በመጠቀም በሁሉም የክልሉ አካባቢዎች ለመንቀሳቀስ ጥረት ላይ መሆኑ ይታወቃል። የዚሁ ጉዞ አካል የሆነው በጎንደር ከተማ በምክትል ጠቅላይ ሚኒስትሩ የሚመራ ቡድን ከትናንት ከትናንቶች ዚ ገብቶ እንደነበር ይታወቃል። ና ለማለትና ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዝም በጎንደር ከተማ በሁለት ምክንያቶች በተቀናጀ መልኩ ከፍተኛ ተጋሉ እያደረገ ነው ያለው። አንደኛው ምክንያት እንግዲህ ወቅቱ የክረምት ወቅት ነው። ይህ ወቅቱ ደግሞ ኦፕሬሽን መጀመሪያ ወቅት ነው። እሱን ምክንያት አድርገን እየሰራ ነው። በሁለተኛ ደረጃ ደግሞ የስርዓቱ የይስሙላ ሽርሽር በጎንደር ከተማ የግድ መክሸፍ ስላለበት በእነዚህ በሁለት ምክንያቶች ልዩ ኦፕሬሽን አዘን እየሰራን ነው ያለ። እንግዲህ በዚህ ኦፕሬሽን በጎንደር ከተማ ዙሪያና ጎንደር ከተማ ውስጥም ጭምር ከላይ በጠቀስኳቸው ሁለት ምክንያቶች ልዩ ኦፕሬሽን እየተደረገ ነው ያለ። ትናንት ንጋት አካባቢ ከማክሰኝት እስከ ጎንደር ከተማ ድረስ አየር ማረፊያን ጨምሮ ማለት ነው ሲደረግ የነበረውን ከፍተኛ ተጋሎ እናስታውሳለን። ከዛ የቀጠለ ምሽት እና አዳር ላይ ደግሞ የሆኑ ኦፕሬሽን ተጠናክሮ ነው የቀጠለው። አማራ ፋኖ ጎንደር ጠቅላይ ግዛት አሴዎች ክፍለ ጦር አካል የሆነው ዋሴ ብርጌድ ትናንትና ምሽት አንድ ሰዓት ላይ የጎንደር ከተማ አንዱ አካል የሆነውን የሰዳ ክፍለ ከተማን ተቆጣጥሮ ነበር ያመሸው። ከፍተኛ ውጊያ ሲያደርግ ነው የማሸው። በውጊያው እስከ ፖሊስ ጣቢያ ድረስ የዘለቀ ውጊያ አደረገ ሲሆን ከፍተኛ ቁጥር ያለው የፖሊስ የሚሊሻና ያድና ብተና እንዲሁም የመከላከያ ያህል የተመጣበት ሁኔታ ነበረ። ሌላኛው ውጊያ በየዚሁ የሥርዓቱ የፕሮፓጋንዳ ማክሸፊያ ውጊያ ከጎንደር በስተምዕራብ በኩል ቆላድባ ከተማ ላይም በበጌምድር ክፍለ ጦር ፋሲለደስ ብርጌድ አማካኝነት ተደርጓልኝ። በዚህ ውጊያ ላይ ሊደረግ የነበረውን የሰልፍ ድጋፍ ማስቀረት የተቻለ ሲሆን ከፍተኛ የሆነ የሰብአዊና ቁሳዊ ኪሳራ ማድረስ ተችሏልኝ። ትናንት ቀንና ማታ ደግሞ አዳ ባህሩ ማለት ነው አርባያ ከተማ ላይ ስለ ጊዜ ነው ውጊያ የተደረገው። በመጀመሪያው ቀን ላይ ውጊያ ተደርጎ ነበረ። በዚህ ውጊያ ከፍተኛ ቁጥር ያለው ትምህርት ወር ተመቷል። ውጊያው የተደረገው ከከተማዎች ሲሆን በተለይ የአድማ ብተና ሚሊሻ እና እንዲሁም የፖሊስ አባል በከፍተኛ ሁኔታ ተመጥተዋልም ቀን ላይ ደግሞ ውጊያው በዚሁ መልኩ ከተጠናቀቀ በኋላ እንደገና ማታ የብርጌዱ ቃኝ ሀይል ወደ ከተማው ጠርጎ በመግባት አራት ሚሊሻዎችን ከነጥቃቸው ማርኮ ያወጣበት ሁኔታ ነበር ማታ ማለት ነው። ይህን ተልዕኮ የፈጸመችው ደግሞ የአማራ ፋኖ ጎንደር ጠቅላይ ግዛት ዛ አካል የሆነችው ታርኮ በለሳ የምትባል ብርጌድ ናት። ለዚህም ለዛሬ በዚህ በተሰራው ኦፕሬሽን ምክንያትም ምክንያቱም ለዛሬ ታቅዶ የነበረው አስገዳጅ የሆነ ማህበረሰቡን አስገድዶ ሰላማዊ ሰልፍ ለማድረግ አክሎ ነበረ መንግስት ይህን አስገዳጅ የሆነ ሰላማዊ ሰልፍ በጸዳ ከተማ፣ በማክሰኝት ከተማ፣ በቆላድባ ከተማና እንዲሁም ጎንደር ከተማ ውስጥ ማስቀረት ተችሏል። ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደር ራስ አሞራው ኮር ውስጥ በሶስት የተለያዩ ግንባሮች ታላቅ ድል ማድረጉን የኮሩ ቃል አቀባይ ክፍል ለጣና ቴሌቪዥን አስታውቋል። በዙ የሰሜን ብርቅዬ ክፍለ ጦር በደባርቅና ዳባት ከተሞች በመግባት ታላላቅ ድሎች መጎናጸፉን ያስታወቀው የኮሩ ቃል አቀባይ ክፍል በተከታታይ ሶስት ቀናት ባደረጋቸው ተጋድሎች ደባርቀ ከተማ ላይ አንድ ፓትሮል ሙሉ የብልጽግና ሰራዊት ላይ እርምጃ ሲወሰድ በተመሳሳይ ከደባርቀ ከተማ መግቢያው ላይም እንዲሁ በደፈጣጠቃ ታላቅ ድል መጎናጸፉን አስታውቋል። ወደ ተከታዩ መረጃችን አለፍን። የአማራ ፋኖቹ ጠቅላይ ግዛት እዚህ የድል ጉዞውን ቀጥሏል። የአማራን ሕዝብ የሉና ትግል በታማኝነት እያስቀጠሉ ከሚገኙትና በህዝብም ከፍተኛ ምኔታን ካገኙት የፋኖ አደረጃጀቶች መካከል አንዱ የሆነው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የተጋድሎ ጉዞውን በድል አድራጊነት ቀጥሏል። እዙ ከሦስት ወራት በፊት ተግባራዊ ማድረግ በጀመረው የቀጠና መቀያየር መመሪያ መሰረት አዲስ የተሰጣቸውን የቀጠና ስምሪት በብቃት የተወጡ የሰራዊቱ ክፍለ ጦሮችን ምስጋናና እውቅና በመስጠት ለተጋድሏቸው ክብር ለግሷል። የመሐመድ ቢዮኔ ኮር ባለፉት ሀያ ቀናት ያለማቋረጥ ከባድ ውጊያ በማድረግ የአማራን ክብር ያስጠበቀ ተጋድሎ ማድረጋቸውን ያስታወሰው የአማራ ፋኖሿ ጠቅላይ ግዛት የሰባት ለሰባ ክፍለ ጦር አመራሮችና የሰራዊት አባላትን ላደረጉት ተጋድሎ አመስግኗቸዋል። አዲስ በተመደቡበት የቀጠና ስምሪትም የሰጣቸውን ግዳጅ በብቃት በመወጣታቸው የአማራ ህዝብ ኮርቶባቸዋል ሲል የዙ ዋና አዛዥ አርበኛ መከተው ማሞ ምስጋና አቅርቦላቸዋል። አርበኛ መከተው አክሎም የአማራ ህዝብ ከባዱን የትጥቅ ትግል ስንጀምር ከጎናችን የቆመውና ያለማቋረጥ እየደገፈን ያለው በእኛ በልጆቹ ስለተማመነብን ነው። እኛ ልጆቹ ደግሞ ከወላጆቻችን የሰጠንን ያደራ ቃል አስጠብቀ የጣሉብንን እምነት ማክብረን በክብር ልንመልስ ይገባናል። አማራ የተደቀነበትን ፈተና ለማለፍ ከፈጣሪው በታች ተስፋዎቹ እኛ ልጆቹ ስለሆን ክብሩን የሚያስጠብቅ ትግል ማድረግ ይገባናል ብሏል። ወሬ የማይፈተውና የማህበራዊ ጩኸት የማይበግረው በወታደራዊ ዲስፕሊን የታነጸ ሰራዊት የተገነባው የአማራን ህዝብ መከራ ለማስቆም ዓላማ አድርገን ስለተነሳን ነው ሲል የተናገረው አርበኛ መከተው ማሞ የአማራን ህዝብ የሉና ትግል በድል ለማጠናቀቅ የታጋዮቹ የመንፈስ አንድነት ወሳኝ መሆኑን ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ አጠቅላይ ግዛት ህዝብ ነጻ ባወጣቸው ቀጠናዎች ያደራጀው ጊዜያዊ አስተዳደር ውጤታማ ስራ እየሰራ መሆኑን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። እንደ አካባቢው ነዋሪዎች መረጃ የተዋቀረው ጊዜያዊ አስተዳደር ከህዝቡ በቀጥታ የተመረጡ በመሆኑ ህዝቡ እምነት የጣለባቸው ናቸው። ስራውን እየሰሩ ያሉትም ለደሞዝ እና ላለቃቸው ሪፖርት ለማቅረብ ሳይሆን ለእውነተኛ የህዝብ አገልግሎት ስለሆነ ውጤታማ ስራ እያከናወኑ ነው። በተለይም ሰላምን በማስጠበቅና ዘራፊን በማጽዳት በኩል እረፍት አግኝተናል ሲሉ ነዋሪዎች ያገኙትን ሰላም ገልጸዋል። ክቡራትና ክቡራን፣ የጣና ቴሌቪዥን አድማጭ ተመልካቾች፣ ምርጫቸውን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። ህወሓት በአማራ ክልል ገብቶ ንጹሃንን አፍኖ እየወሰደ መሆኑ ተገለጸም። ከትናንት በፊት ጀምሮ በጠለምት አውራጃ በሶስት ግንባሮች ወረራ ለማድረግ ሞከራ ያደረገው በጄኔራል ምግበይ የሚመራው የህወሓት ቡድን ዛሬ ደግሞ በሰሜን ወሎ ኮረም አውራጃ አንድ የሃይማኖት አባትን አፍኖ መውሰዱን ምንጮቻችን ገልጸዋል። ከሳምንታት በፊት ጀምሮ የህወሓት ታጣቂ ቡድን አባላት ወደ ኮረማ አውራጃ ሰርገው በመግባትና ህዝብን እየሰበሰቡ ከፌዴራል መንግስቱ ጋር ወደ ጦርነት ልንገባ ነው፣ እናንተ አሰላለፋችሁ ከማን ጋር እንደሆነ አሳውቁን በማለት ጫና ሲያደርጉ መቆየታቸው ይታወሳል። ዛሬ ከኮረም አፍነው ወደ ትግራይ ክልል ማይጨው ከተማ የወሰዷቸው የሃይማኖት አባት በአካባቢው ማህበረሰብ ተሰሚነት ያላቸው የአገር ሽማግሌ ናቸው። ቄስ ተካርቄ የሚባሉት በአካባቢው ታዋቂና ተወዳጅ የሆኑት የሃይማኖት አባት ታፍነው ወደ ትግራይ ክልል በመወሰዳቸው የአካባቢው ህዝብ ቆጣውን መግለጹን ተከትሎ ከታፈኑበት መለቀቃቸውን የደረሰን መረጃ አስታውቋል። የህዋ ታጣቂ ኃይልና የአቶ ጌታቸው ረዳ ቡድን በማይጨውና ዙሪያው ባሉት የትግራይ ግዛቶች እርስ በርሱ እየተገፋፋ ቢሆንም ወደ አማራ ክልል ሲገቡ ግን እየተናበቡ ነው የሚሉት ምንጮቻችን ይህ ኃይል ወደ አማራ ክልል ገብቶ የፈለገውን አድርጎ ሲወጣ ሀይ ባይ የለውም በማለት ተናግረዋል። ቄስ ተካታፍነው እንዲወሰዱ መቀሌ የሚገኘው ራሱን የትግራይ አቡነ ሰላማ ብሎ የሚጠራው ፖለቲካዊ የሃይማኖት ድርጅት ነው የሚሉት የጣና ቴሌቪዥን ምንጮች፣ በቅርቡ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጠቅላይ ቤተ ክህነት አንድ ውሳኔ አሳልፎ ነበር። የቅዱስ ሲኖዶሱ ውሳኔ በትግራይ ክልል ማይጨውና ዙሪያውን ጨምሮ በአማራ ክልልም በራያ አላማጣና በኮረም የሚገኙ አብያተ ክርስቲያናት ከትግራዩ አቡነ ሰላማ ውጭ መሆናቸውንና በጠቅላይ ቤተ ክህነት ስር መሆናቸውን ነበር የወሰነው። ይህን ውሳኔ ተከትሎም የህወሓቱ አቡነ ሰላማ የሚባለው ቡድን ይህ ውሳኔ የትግራይን አንድነት የሚሸረሸር ነው በማለት የጠቅላይ ቤተ ክህነቱን ሃይማኖታዊ ውሳኔ የፖለቲካ መልክ አላብሶ ምላሽ መስጠቱ ይታወሳል። ከዚህ ውሳኔ ቀደም ብሎም ቢሆን በኮረምና አላማጣ የሚገኙ ሃይማኖት አባቶችን እያስፈራሩና አፍነውም ወደ ትግራይ ክልል እየወሰዱ በአቡነ ሰላማ ስር ናችሁ እያሉ ጫና ሲያሳድሩ መቆየታቸው ይታወሳል። ዛሬ የታፍነው የነበሩ ቄስ ተካርቄ የተባሉት የሃይማኖት አባት የታፈኑበት ምክንያትም የዚሁ የአቡነ ሰላማ ውሳኔ መሆኑን ምንጮቻችን አረጋግጠዋል። የህወሓት ኃይሎች ከወራት በፊት ጀምሮ ወደ ኮረም እየገቡ አሰላለፋችሁን፣ አሳውቁን ሌሎቹ ከእኛ ጋር መሆናቸውን ነግረውናል በማለት ለአገር ሽማግሌዎችና ለሃይማኖት አባቶች ሲናገሯቸው ቆይተዋል። ሆኖም ከእነሱ ጋር የተሰለፈው የትኛውን ኃይል ከእነሱ ጋር እንደሆነ ግልጽ አላደረጉም ነበር። ሆኖም ለወረራም ሆነ ለዝርፊያ የአማራን ክልል አልፈው ሲገቡ የሚከለክላቸው ምንም አይነት ኃይል የለም ሲሉ የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የግንቦት 28 ቀን 2017 ዓ ም ጣና ዜናችን እንደቀጠለ ነው። አሁንም ቆይታችሁ ከኛ ጋር ይሁን። ህዝብ እውነተኛውን ስሜቱን ነግሯቸዋል። የፋኖ መሪው የባዴን ባለስልጣናት በወታደር አስገድደው ቢሰበስቡትም ህዝብ ግን እውነተኛውን ስሜቱን ነግሯቸዋል ሲል የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ አስታወቀ። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ የውጭ ጉዳይ ኃላፊ አርበኛ ብርሃን አረጋ ለጣና ቴሌቪዥን በሰጠው ቃለ ምልልስ የባዴን ባለስልጣናት በሄሊኮፍተር ተጉዘው በበርካታ ነፍሰ በላ ሰራዊት ታጅበውና ህዝብን አስገድደው ሰብስበው ፕሮፓጋንዳ ለመስራት ቢሞክሩም የአማራ ህዝብ ግን እውነተኛ ስሜቱን ነግሯቸዋል ብሏል። የአማራ ህዝብ ትግል ወደ ወሳኝ ምዕራፍ እየተሸጋገረ መሆኑን ተከትሎ በጦር ሜዳ ማሸነፍ ያልቻለው የብልጽግና አገዛዝ በፋኖ መሪዎች መካከል የተፈጠረውን አለመግባባት ተጠቅሞ የነጻ ቀጠና ግዛቶችን ማግኘት ችሏል። በዚህ የተነሳም የፋኖ መሪዎች ክፍተታቸውን ሳይደፍኑ ሁለት ወሳኝ ስራዎችን መስራት አለብ ብሎ እንቅስቃሴ ጀምረዋል። በብልጽግናው ሊቀመንበር አብይ አህመድና በባዴን ቁጥር አንድ ሰው በሚባሉት አቶ ተመስገን ጥሩነ በኩል ወደ አማራ ክልል ርዕሰ መስተዳድር አረጋ ከበደ የወረደ ጥብቅ ትእዛዝ አለ። ሁለቱ የብልጽግና ቆንጮዎች ለአማራ ክልሉ ቁጥር አንድ የብልጽግና ሰው ያስተላለፏቸው ትእዛዞች ደግሞ የአማራን አርሶ አደር ትጥቅ ማስፈታትና ህዝብን እየሰበሰቡ ፋኖን ከህዝብ የመለየት ፖለቲካ እንዲሰሩ ነው። በዚህ ትእዛዝ መሰረትም ሁሉም ባለስልጣን ወደ ትውልድ ቀያው እየሄደ ህዝብን እየሰበሰበ ይገኛል። ይህን የባዕዴን ሰሞነኛ እንቅስቃሴ የተመለከቱት የብልጽግናው ሰላም ሚኒስትር አቶ መሐመድ ሰይድ ከአማራ ክልል 268 ወረዳዎች ሁለቱን ብቻ ነው ጽንፈኛው የተቆጣጠራቸው እንጂ ቀሪዎቹን ሙሉ በሙሉ መንግሥት ተቆጣጥሯቸዋል ብለው እንዲናገሩ አስችሏቸዋል። መሬት ላይ ያለው እውነታ ግን ከዚህ ተቃራኒ መሆኑን የፋኖ ታጋዮች ይናገራሉ። የሰላም ሚኒስትሩ መግለጫም የካድሬ ሪፖርት መሆኑን አስታውሰው አለቃቸው ካድሬን አትመኑ ብሎ የነገራቸውን ሚኒስተሩ እንዴት ማስታወስ አልቻሉም ሲሉ ተናግረዋል። በአማራ ክልል የባህዲን ባለስልጣናት እያካሄዱት ያለውን ስብሰባ አስመልክቶ አስተያየቱን ለጣና ቴሌቪዥን የሰጠው አረበኛ ብርሃኑ አረጋ የብልጽግና ጋሻ ጃግሪዎች ወይም አጀንዳ አስፈጻሚዎች የተለያዩ መድረኮችን እንደውም ነጻ ወጣ በሚሉት ከተማ እጅግ በጣም በበዛ አጃቢ ከክፍለጦር በላይ በሚሆን አጃቢ ተሽጎድጉደው በኮማንዶ ሳይቀር በአየር ወለድ ሳይቀር በሄሊኮፕተር ታጅበው መጥተው ህዝብን እንደ ህዝብ ሲዘልፉ ሲያዋርዱ ከርመዋል። እንግዲህ እኛ በምንንቀሳቀስባቸው የተለያዩ ቀጠናዎች መንቀሳቀስ አልቻሉም። ነገር ግን እኛ በለልንባቸው ከተማ በሚባሉ ቀጠናዎች ወይም የፋኖ ተዋጊዎች ነበልባል ፋኖች በለሉበት ቀጠናዎች ሲንቀሳቀሱ ነበረ። በዛ በተንቀሳቀሱበት ቀጠና በሚገርም ሁኔታ እንግዲህ ሁሉም ህዝብ የሚዲያ ተከታታይ የሚሆን ማንኛውም የአማራ ህዝብ ወይም ቅን ኢትዮጵያን እንደሚገነዘቡት የአማራ ትግል መላ ኢትዮጵያንን ነጻ የሚያወጣ እንቁ ትግል እንደሆነ ይታወቃል። የህዝብ ትግል እንጂ የግለሰቦች ትግል ወይም በርሃ ላይ የሚሰቃየው ወይም ዋጋ የሚከፍለው ታጋይ ብቻ ትግል እንዳልሆነ መድረኮቹ በእጅጉ ያንጸባረቁበት ነው እና በተለያዩ መድረኮች ህዝቡ እንደ ህዝብ የፋኖን ጥያቄዎች መሰረታዊ የሆኑ የጫ ፋኖ ለምን ጫካ ወጣ የሚሉ ጥያቄዎችን ያነሳበት፣ ለምሳሌ የእርስና የማንነት ጥያቄዎችን ህዝቡ መድረክ ያነሳበት፣ የህገ መንግስት ጉዳዮችን ህዝቡ መድረክ ያነሳበት እንደ አጠቃላይ ደግሞ የአማራ ህዝብ የፖለቲካ ክህደት ተፈጽሞበታል። ሆኖም የአማራ ህዝብ ለፋኖ መሪዎች ተደጋጋሚ ጥያቄ ያቀርባል። ከአስር ወራት በፊት ከክልሉ ዋና ከተማ ውጭ መንቀሳቀስ ፈተና ሆኖበት የነበረው ብአዴን በዚህ ሰዓት በወታደር ታጅቦም ይምጣ በሄሊኮፍተርም በረራ አድርጎ ይምጣ አስገድዶ ሲሰበስበን የት ነበራችሁ ሲል ይጠይቃል። ለዚህ የህዝብ ጥያቄ ምላሽ የሚሰጡት አንድ የፖለቲካ ተንታኝ የፋኖ መሪዎች የእርስ በርስ መጓተት ከዚህም የባሰ ገና ብዙ ኪሳራ ያደርስብናል። የፋኖ መሪዎች ችግራቸውን በውይይት መፍታት ካልቻሉና የህዝብን ጥቅም ካላስቀደሙ የአሁኑ የባዲን በነፃነት ተንቀሳቅሶ ህዝብን አስገድዶ መሰብሰቡ ነገ የሚቀየር ነገር ነው። ነገር ግን እስካሁን በመጡበት መንገድ የሚቀጥሉ ከሆነ የክልሉ የግዛት አንድነትም አደጋ ላይ ነው። ከዚህም የከፈው ደግሞ የህዝብ ለህዝብ ግንኙነትም አሳሳቢ ይሆናል በማለት ለፋኖ መሪዎች ማሳሰቢያ ሰጥተዋል። ወደ መጨረሻው ዘገባችን አለፍን። የአማራ ዘፋኞቹን የማሳደድ ዘመቻ ተጀመረ። የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተው ጦርነት ዘርፈ ብዙ ጥቃትን ዓላማ ያደረገ መሆኑን በተግባር እያሳየ ነው። መውዜር አማራይ በሚለው የባህል ዘፈኑ የሚታወቀው የፊታችን ቅዳሜ የደብረ ብርሃን ላይ ሆቴሉን ለማስመረቅ ዝግጅት ላይ የነበረው ድምፃዊ መብሬ መንግስቴ መውዜር አማረኝ ትናንት አዲስ አበባ ላይ መታሰሩ ይታወቃል። እስሩን አስመልክቶ ለጣና ቴሌቪዥን የብልጽግናው ምስጢራዊ እቅድ ያደረሱን ምንጫችን፣ የባህል ዘፋኞች ለጽንፈኛው የሞራል ስንቅ ናቸው። በእነሱ የሥራ ቦታ የሚሰበሰበው ወጣት የጽንፈኛውን መሪዎችና ያሳምነው ጽጌን ስም እያነሱ ነው ሲያሞግሱ የሚያመሹት ሰራዊት የሚመለመሉትም ከዚህ ቦታ ጭምር ስለሆነ የባህል ምሽቶቻቸውን የማፍረስ ዘመቻ ተከፍቷል ብለዋል። የድምፃዊ መብሬ መንግስት የመታሰር ምክንያትም የዚህ ዘመቻ አካል መሆኑን የተናገሩት ምንጫችን የፊታችን ቅዳሜ ደብረ ብርሃን ከተማ ላይ የባል ምሽት ቤቱን ለመክፈት በዝግጅት ላይ መሆኑን የኮማንድ ፖስቱ በሪፖርቱ አቅርቦት ነበር። በተለይም ለገጣፉ የነበረውን የአርቲስቱ መኖሪያ ቤት በብልጽግና ከሁለት ዓመት በፊት እንዲፈርስበት መደረጉ አርቲስቱ ቂም ይዞብናል የሚል የመንግሥት ሰዎች ግምገማ አላቸው። በዚህ የተነሳም ከአዲስ አበባ ተነስቶ ደብረ ብርሃን የሄደው የጽንፈኛው ስንቅ ለመሆን ነው ብለው አስበዋል ሲሉ ምንጫችን ተናግረዋል። ከዚህ በፊትም አዲስ አበባ የካ ክፍለ ከተማ ኮተቤና ወሰን ተብለው በሚጠሩ አካባቢዎች ይሰሩ የነበሩ አራት የአማራ ተወላጆች የባህል ምሽት ቤቶች መዘጋታቸው ይታወሳል። እነዚህ ስራዎች በቀላሉ የሚታዩ እንዳልሆነ የሚናገሩት ምንጫችን ጉዳዩ የአማራንና የኢትዮጵያን ባህል የማደብዘዝ ፕሮጀክት ሆኖ በመንግስት በኩል በተለይም በአዲስ አበባ ከንቲባ ጽሕፈት ቤት በኩል የተያዘ ቅር ነው። ባለፉት ሶስት ዓመታት እየተከታተሉ ካፈረሷቸው መንደሮች መካከል ቀዳሚዎቹ የአምባሳደር እና የሽሮ ሜዳ ሰፈሮች ናቸው። እነዚህ ሰፈሮች አስቀድመው እንዲፈርሱ መደረጋቸው ሳያንስ መርካቶ ላይ የባህል አልባሳትና እቃዎች መሸጫ ህንፃ እንዲቃጠል አድርገዋል። ይህ ሁሉ የሆነው በዓላማ ነው። ከድምፃዊ መብሬ መንግስቴ በተጨማሪም በቀጣይ ሌሎች የተመረጡ የባህል ድምፃውያን በጥቁር መዝገብ የተያዙ ስላሉ ጥንቃቄ ማድረግ አለባቸው ሲሉ መረጃውን አጋርተዋል። ባህል የማጥፋት ፕሮጀክቱ ከዚህ በፊትም በከንቲባ ዳነች አበቤ በኩል የተፈጸመውን ክስተት የሚያስታውሱት ሌላው ምንጫችን በበኩላቸው የአዲስ አበባ ከንቲባ አዳነች አበቤ ከሶስት ዓመት በፊት ለባህል ፕሮግራም ሁሉም ሴቶች አንድ አይነት የባህል ልብስ እንዲለብሱ ግዥ ፈጽመው ነበር። በወቅቱም የተገዛው ቀሚስ ጫፍ ላይ አረንጓዴ፣ ቢጫ፣ ቀይ ቀለም እንዳለው ሲያውቁ ከንቲባ አወርውረው ወስደ ጣልልይ ብለው ልብሱን ማስወገዳቸውን የከንቲባ ጽሕፈት ቤት ምንጫችን ያስታውሳሉ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የግንቦት 28 ቀን 2017 ዓም ጣና ዜናችን የተከታተላችሁትን ይመስል ነበር ዜናዎቹን እየመረው አማራ ሰፋ አብሬያችሁ ቆየው የጣና ቴሌቪዥን ወቅታዊ ቃለ ምልልሶች ዜናዎቻችንና ትንታኔዎቻችን ደርሷችሁ የዩትዩብ ቻናላችን በቋሚነት እንድትወዳጁ እንጠይቃለን ጣና ቴሌቪዥን ከሀቅ ጋር